ሰላም፣ ጤና ይስጥልኝ። ወደ ዩቲዩብ ቻናሌ እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ። በዛሬው ቆይታችን እንግዲህ ስለየት ባለ አቀራረብ ነው ይላችሁ የመጣሁት። ባለፉት አራት ቪዲዮዎች እንግዲህ ስለ ቫይረስ ለማስተማር ሞክሬ ነበርና ጥሩ መረጃ ለመስጠት ሞክሬ ነበር። ስለነሱ ቪዲዮዎች እንግዲህ ሳይታችሁ ምን ያህል አንደርስታንድ አደረጋችሁ የሚለውን አሰስ ለማድረግ ነው ዛሬ የምንሰራው ቪዲዮ ማለት ነው። ስለዚህ አስር ጥያቄዎችን ይዤላችሁ መጥቻለሁ እና አስር ጥያቄዎችን መልሶቹን ካወቃችሁ ኮመንት ሴክሽኑ ላይ ቀድማችሁ ጻፉልኝ። ከዛ በኋላ ደግሞ ከአህረሳ በኋላ ደግሞ እኔ የጥያቄ ጥያቄዎቹ ለእያንዳንዳቸው መልስ አስቀምጣለሁ ዲስክሪፕሽኑ ላይ ማለት ነው። ስለ ከጥያቄው ከመጀመራችን በፊት ግን ስለ ማርበርግ ቫይረስ ወቅታዊ ስለሆኑ ሁኔታዎች እንመልከት። የጤና የጤና ሚኒስቴር እና የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት በጋራ ያወጡት የወቅታዊ መረጃ አለ። በህዳር 13 እና ህዳር 14 ህዳር 13 ላይ እንግዲህ አጠቃላይ እስካሁን ድረስ የተደረጉ የላብራቶሪ ምርመራዎች 53 ነበሩ። በቫይረስ ቫይረሱ በውስጣቸው የተገኘባቸው አስር ሰዎች ነበሩ። እንግዲህ አንፎርቹኔትሊ ህይወታቸው በዚህ ቫይረስ ያለፈ አምስት ሰዎች ነበሩ። እንደገናም ደግሞ በህክምና ላይ የነበሩ አምስት ሰዎች ነበሩ ማለት ነው። ከዛ ደግሞ በነጋታው በህዳር 14 ላይ ደግሞ አጠቃላይ የላብራቶሪ ምርመራ 57 ደርሶ ነበር ነበረ። ከሃምሳ ሶስት ሃምሳ ሰባት አራት ሰው ጨምሮ ነበረ፣ ግን በቫይረሱ አዲስ የተገኘባቸው ሰዎች አልነበሩም። እዛው አስር ላይ ነበረ። በቫይረሱ ደግሞ ህይወታቸው ያለፉ ሰዎች ተመሳሳይ ነበረ፣ አምስት። እንደገናም ደግሞ በህክምና ላይ ነበሩት እነሱ ራሳቸው አምስቱ ነበሩ ማለት ነው። ስለዚህ በከረንት ላይ ያለን ሁኔታ ይሄ ነው። ነገ ደግሞ በህዳር ዛሬ የህዳር አስራ አምስትን እንትን ወቅታዊ ሁኔታ ደግሞ ነገ ሪፖርት አደረግላቸዋለሁ። አሁን ወደ ጥያቄዎቹ እንሄዳለን ማለት ነው። በመጀመሪያ ላይ ያስቀምጥኩት ጥያቄ እንግዲህ ለመጀመሪያ ጊዜ የማርበርግ ቫይረስ የታወቀው የት ነበረ የሚለውን ለመመለስ ሞክሩ። አንደኛ እንግዲህ ኤ ላይ ኡጋንዳ እንደ አውሮፓያን አቆጣጠር በ2000 ዓ.ም ከዛ ደግሞ ጀርመን ማርበርግ ከተማ በ1967 እንደ አውሮፓያን አቆጣጠር ዲሞክራቲክ ሲ ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንደ አውሮፓያን አቆጣጠር በ1995 ኬንያ ደግሞ እንደ አውሮፓያን አቆጣጠር በ1980 ተገኘ ወይም ይሄ ቫይረስ ታወቀ ይላል። እንግዲህ ትክክለኛው መልስ ኮመን ሴክሽኑ ላይ ያስቀምጡልኝ። በሁለተኛ ደረጃ ደግሞ የማርበርግ ቫይረስ በተፈጥሮ በዋነኛነት የሚያስተላልፈው ምንድን ነው የሚለው ነው። ኤ ላይ ያስቀመጥ ነው እንግዲህ የፍራፍሬ የሌሊት ወፍ ነው። ቢ ላይ ጦጣዎች፣ ሲ አይጦች ዲ ደግሞ የወባ ትንኝ ይላል። ትክክለኛውን መልስ ኮሜንት ሴክሽኑ ላይ አስቀምጡልኝ። በሶስተኛ ጥያቄ ደግሞ የምናየው የማርበርግ ቫይረስ በዋነኛነት የሚተላለፈው በምንድን ነው? ኤ በአየር ወለድ ጠብታዎች፣ እነዚህ ኤርድሮፕሌት የምንላቸው ቢ ደግሞ በተበከለ ውሃ ነው። ሲ ደግሞ በበሽታው ከተያዙ ሰዎች ወይም ከእንስሳት ደም ወይም የሰውነት ፈሳሾች ጋር ቀጥተኛ ግንኙነት ማድረግ። ሲ ዲ ደግሞ የትንኞች ንክሻ ይላል። ትክክለኛው መልስ ኮመን ሴክሽኑ ላይ አስቀምጡልኝ። በአራተኛ አራተኛ ጥያቄ ደግሞ የማርበርግ ቫይረስ ምልክት ሳያሳይ ለስንት ጊዜ ይቆያል የሚለውን መልስ ስትሰጣላችሁ፣ በኤ ከአንድ እስከ ሶስት ቀናት ቢ ደግሞ ከ2 እስከ 21 ቀናት፣ ሲ ከ1 እስከ 2 ወራት፣ ዲ ደግሞ ከ6 እስከ 12 ሰዓታት ይላል። ትክክለኛው መልስ ኮመንት ሴክሽኑ ላይ አስቀምጡልኝ። በአምስተኛ ጥያቄ ደግሞ ከሚከተሉት ውስጥ ብዙን ጊዜ የመጀመሪያው ምልክት የትኛው ነው ይላል። የማርበርግ ቫይረስ በመጀመሪያ የሚከሰተው ምልክት የትኛው ነው ይላል። ኤ ሽፍታ፣ ቢ ከባድ ተቅማጥ፣ ሲ ከፍተኛ ትኩሳትና ከባድ ራስ ምታት፣ ዲ ደግሞ ደም የቀላቀለ ትውከት ይላል። ትክክለኛው መርስ ኮመንት ሴክሽኑ ላይ አስቀምጦልኝ። ስድስተኛ ጥያቄ ደግሞ የማክሎ ፓፑላር ሽፍታ ወይም በማርበርግ ቫይረስ የሚመጣ ሽፍታ ብዙውን ጊዜ የሚከሰተው መቼ ነው ይላል ወይም ቀኑን ቀኑ ነው። አንዴ ከሰው ከተያዘ በኋላ ስንተኛው ቀን ላይ ይከሰታል የሚል ነው። ስንተኛው ቀን ላይ ምልክት ማሳየት ከጀመረ ስንተኛው ቀን ላይ ሽፍታ ይከሰታል ይላል። ኤ ቀን ከአንድ እስከ ሁለት ቀን ይላል። ቢ ደግሞ ከሶስት እስከ ሰባት ቀን፣ ሲ ከአስር እስከ አስራ አራት ቀን ዲ ደግሞ ከሶስት እስከ ሶሪ ዲ ደግሞ ከሶስት ሳምንታት በኋላ ነው የሚከሰተው ይላል። ስለዚህ ትክክለኛው መልስ ኮመንት ሴክሽኑ ላይ አስቀምጡልኝ። በሰባተኛ ሰባተኛ ጥያቄ ደግሞ ዋና ሕክምናው ምንድነው የማርበርግ ቫይረስ ዋናው ሕክምና ምንድን ነው ይላል። ኤ የጸረ ባክቴሪያ መድኃኒት ቢ ደግሞ ድጋፍ ሰጪ እንክብካቤ፣ ለምሳሌ እንደ ፈሳሽ መስጠት፣ ኤሌክትሮላይቶችን መስጠትና ምልክቶችን አንድ ላይ ማከም ትኩሳት ሲኖር ትኩሳት ማከም ማለት ነው። ዲ ደግሞ የጸረ ኤች አይቪ ሕክምና ይላል ሲ፣ ዲ ደግሞ ኮርቲኮስቴሮይዶች ይላል። ትክክለኛው መልስ ኮመንት ሴክሽኑ ላይ አስቀምጡልኝ። የስምንተኛ ጥያቄ ደግሞ ለማርበርግ ቫይረስ የተፈቀደው የትኛው ፀረ ቫይረስ መድኃኒት ነው ይላል። ኤ ሪባቪሪን የሚባል ቢ ደግሞ ቪር የሚባል ሲ ፋቪፒራቪር የሚባል ዲ ደግሞ ለአሁን ምንም አይነት ፀረ ቫይረስ መድኃኒት የለውም ይላል ትክክለኛውን መልስ ኮመን ሴክሽን ያስቀምጡልኝ በዘጠኛ ጥያቄ ደግሞ በህብረተሰብ ውስጥ ዋናው የመከላከያ እርምጃ የትኛው ነው ለመከላከል የምትጠቀሙት እርምጃ የትኛው ነው ይላል ኤ ከፍራፍሬ የሌሊት ወፎች እና ከተበከሉ የሰውነት ፈሳሾች ጋር ግንኙነትን ማስወገድ ይላል። ቢ ደግሞ በየቀኑ ቫይታሚን ሲ መውሰድ፣ ሲ ደግሞ በውጪ ብቻ ጓንት ማድረግ፣ ውጪ ሲወጡ ብቻ ጓንትን መልበስ፣ ዲ ደግሞ የወባ ትንኝ አጎበሮችን መጠቀም፣ ከወባ ትንኝ ለመከላከል አጎበሮችን መጠቀም ይላል። ትክክለኛውን መልስ ኮመን ሴክሽኑ ላይ አስቀምጡልኝ። አስረኛ ጥያቄ ደግሞ ክትባቶችን በተመለከተ የትኛው የትኛው የሚገኘው ትክክል ነው? የትኛው ምርጫ ትክክል ነው ይላል። ስለ ማርበርግ ቫይረስ ነው የምናነሳው። ኤ ብዙ ፈቃድ ያላቸው ክትባቶች አሉ፣ በጣም ብዙ ለማርበርግ ቫይረስ የተዘጋጁ ክትባቶች አሉ። ቢ በሰፊው የሚገኝ ፈቃድ ያለው ክትባት የለም የሚል ምርጫ ነው። ሲ ደግሞ ቢሲጂ ቫክሲን ወይም ቢሲጂ ክትባት ከማርበርግ ይከላከላል፣ ማርበርግ ቫይረስ እንዳንያዝ ይከላከላል ይላል። ዲ ደግሞ የኢንፍሉዌንዛ ክትባት ከፊል ጥበቃ ይሰጣል፣ ወይም ፓርሻል ፕሮቴክቲቭ ነው ይላል። ስለዚህ ትክክለኛው መልስ ኮመንት ሴክሽኑ ላይ አስቀምጡልኝ። ለዛሬ ጀላችሁ የነበረው እንግዲህ ጥያቄዎች እነዚህ ናቸው። ኮመንት ሴክሽኑ ላይ በስትክክል ከአንድ ጀምራችሁ እስከ አስር ድረስ ያሉትን ምርጫዎች አስቀምጡልኝ እንግዲህ ለመመለስ እሞክራለሁ ለመመለስ እሞክራለሁ እያንዳንዱን። ከዛ ደግሞ እኔ ደግሞ ከ24 ሰዓት በኋላ ደግሞ ዲስክሪፕሽኑ ላይ መልሱን አስቀምጥላችኋለሁ ማለት ነው። በቀጣይ ቪዲዮ እንግዲህ ስለ ኢቦላ ቫይረስ ለመስራት እሞክራለሁ። ስለ ኢቦላ ቫይረስ አጠቃላይ መረጃ እሰጣችኋለሁ። ለነበረን ቆይታ እያመሰገንኩ እንግዲህስ ለሚጠቀም ሰው ላይክ ሼር እና ሰብስክራይብ ያድርጉልኝ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ሆነላችሁ። ቻው።